የአላህ ባሮች ሆይ፣ አላህ ተባረከ ወተዓላ ያዘዛችሁን በመታዘዝ የከለከላችሁን በመከልከል በሁሉም ቦታ ላይ በሁሉም ጉዳይ ላይ የሚገባውን ፍራቻ ፍሩት። አላህ ተባረከ ወተዓላ በሰጣችሁ ጸጋ ሁሉ አመስግኑት። የሰጣችሁን ጸጋና ኒዕማ እሱ በሚወደው እና በሚፈቅደው መልኩ ተጠቀሙት። አላህን ተባረከ ወተዓላ ማመስገን ትልቅ ዒባዳን ታላቅ ዱዓ ነው። ነቢያትን ዓለይሂ ሶላቱ ወሰላም እንደተናገሩ ወደ አላህ ከሚያቃርቡ ትልልቅ ዒባዳዎች፣ ተወዳጅ ተግባሮች መሃል አንዱ በመላስም በልብም አላህን ማመስገን። አልሐምዱሊላህ የሚለው ቃል አላህ የሚወደው ቃል፣ ነቢያት፣ መልአክ በብዛት ያሉት የሚሉት ቃል የጀነት ሰዎችም ማያልከውን ጸጋ ሲታደሉ ከዱንያ ፈተና ተሻግረው ጀነት ላይ የመጀመሪያ እግራቸውን ሲያሳርፉ ቤታቸውን ሲያዩ የሚሉት ቃል አልሐምዱሊላህ። አልሐምዱሊላህ የሚለው ቃል ቁስ ቢሆን ይሆን ከርዚ አካል ቢኖረው ሰማይና ምድርን እንደሚሞላ ነቢያችን አለ አሰላት ወሰላም ተናግረዋል። አልሐምዱሊላህ የሚል ክልብ የመነጨ ቃል ጀዛው ምንዳው ሚዛንን እንደሚሞላ እንደዚህ ነቢያችን ቢያቲን አለይሂ ወሰላም ገልጣዋ። አልহামዱሊላህ ማለት በሁሉም ሁኔታ ላይ ተቆጥሮ የማያል ተቀማል ለማስጋኝ፣ ባዱንያ በአኼራ ልብን ያረጋጋ ወደ አላህ ያሰጋል፣ አላህን ተባረከ ተዓላ የማስተዋስ አንድ አካል ነው።

በርካታ ሱራዎችን አላህ ተባረከ ወተዓላ አልሐምዱሊላህ ብሎ ጀምሯቸዋል። ቁርአን ውስጥ በተለያዩ ሱራዎች ውስጥ ከአርባ በላይ በሆኑ አንቀጦች ውስጥ አላህ ተባረከ ወተዓላ ስለ አልሐምዱሊላህ ስለ ምስጋና ተናግሯል። የሰላት መሰረት ያለሱ ሰላት የለም የተባለለት የቁርአን ሱራ ቢኖር ሱረቱ አልፋቲሓና አላህ ተባረከ ወተዓላ ብቻውን የፈጠረውን ፍጥረት የጀመረውን بالحمد لله ነው። ፍጥረት ተጠናቅቆ وقضي الأمر وقيل الحمد لله رب العالمين ነገሮች ሁሉ ሲጀመሩ بالحمد لله ነው፣ ሲያልቁም بالحمد لله ነው። እዚህ ዱንያ ላይ የቆይታ ጊዜያቸውን አላህ በሚወደው በሚፈቅደው መልኩ ጨርሰው አኺራ ተሳክቶላቸው የጀነት የአላህ እንግዶች

ለሺህ ዓመት ገደማ ሲያስተምሩ ወደ አላህ ሲጣሩ ቆይተው ኑህ ተቀባይ ሲጠፋ የሰዎች ወንጀል ሲበዛ አላህን ቢባዮችን ሊቀጣ ነቢዩላህ ኑህና ከእሳቸው ጋር የነበሩ እጅግ በጣም ጥቂት አማኞችን ሊያለን ሲፈልግ ኑሕን መርከብ ሥራ ብሏቸው መርከብ ሰርተው እንዳጠናቀቁ ሰማይ ምድር በውሃ በቦርቁ ተጥለቅልቀዋል። ይሄኔ ነው ኑህን አንተና ጥቂት ተከታዮች አማኞች መርከቢቱ ላይ ወጣችሁ በተደላደላችሁ ጊዜ ግዜ አልሐምዱሊላህ አለዚ ነጃና ሚን አልቀውሚ ዛሊሚን በሉ ብሏቸው፣ ተግፈኛ፣ ከበዳይ፣ ተበዳይ ከምቢባይ ህዝቦች ተንኮልና ሴራ ያዳነን ጌታ ምስጋና ውዳሴ የተገባው ነው በል ብሏቸው። ኢብራሂም ዓለይሂ ሰላም ከመቶ ምናምን ዓመታቸው በኋላ አላህ ልጅ ሰጣቸው።

ኢስማዒልን አስከትሎም ኢስሐቅን የሰጠን ጌታ አላህ ምስጋና ይገባዋል። እሱ እኮ ዱዓ ሰሚ ነው ተቀባይ ነው ብሏል። ሰው ተስፋ በሚቆርጥበት ጉዳይ ላይ ሙእምን ተስፋ አይቆርጥም። አላህም የማይችለው ነገር የለም። ዋሀከዳ ዳውድና ሱሌይማን አላህ ዕልም ሰጧቸው ነበር። በጊዜው ከነበሩ ሰዎች አስበልጧቸው ነበር። ለዚህም

አማኝ ባሮቹ ያስበለጠን ያላቀን አላህ ምስጋና ይገባዋል። በትንሹም በትልቁም ልናመሰግነው መሰገነው ምላሳችንም ልባችንም ዘውትር በምስጋና ሊሞላ ይገባል። ሰማይ ላይ የሚኖሩ መላእክትም ትልቁ የውዳሴያቸው አካል አላህን ማመስገን ነው وترى الملائكه حافين من حول العرش.

ምድር ላይ ለሚገኙ የሰው ልጆች ለሙእምኖች ምህረት ይጠይቃሉ፣ ኢስቲግፋር ያደርጋሉ። ተብለው አንድ የመላይኮች ትልቅ መለያ ወደ አላህ መቃረቢያ እስትንፋሳቸው የዘውትር ዒባዳቸው ሐምድ ነው፣ አላህን ተባረከ ወተዓላ ማመስገን ነው። ምድር ላይ የሚገኙ ሙእሚኖች የአላህ ባሮች ሐማድ የሆኑ ሁሌ በሁሉም ነገር በሁሉም ሁኔታ ላይ አላህን የሚያመሰግኑ የቂያም ቀን የሚሰበሰቡበት ባንዲራ አላቸው። ነቢ ይዙታ የቂያም ቀን የምስጋና ባንዲራ በኔ እጅ ነው የሚያዘው ብለዋል። ምስጋና የሚያበዛ በሙሉ ከነቢ ጋር ባንዲራውን ተከትሎ ወደ ጀነት ይሄዳል። ዓለይሂ ሰላቱ ወሰላም። ምስጋና ባበዛ ቁጥር ከነቢና ከባንዲራው ቅርብ ይሆናል። ምስጋና በቀነሰ ሐምዱ በቀነሰ ቁጥር ደግሞ ከባንዲራው ይርቃል። አመጋኞቹ በሙሉ በአንድ ተርታ ተሰብስበው የአመስጋኞች ሁሉ አለቃ የሆኑት ነቢ መሐመድ ከፊት ሆነው ባንዲራ ይዘው ወደ አመስጋኞች ተርታ ምድብ ራሱን የሚያሰጋ በሙሉ አብሮ ከተከበሩ አመስጋኞች ጋር ወደ ጀነት ይጓዛ። ጀነት ላይ ስሙ አልሐምዱሊላህ የሚባል ወይም የምስጋና ቤት ቤቱል ሐምድ የሚባል ቤታ በደስታም በችግርም ጊዜ አላህን ለሚያመሰግኑ ሰዎች ብቻ የተዘጋጀ ቤት ነቢያ ሳላት ሰላም በሐዲሳቸው እንደተናገሩ የሰው ልጅ ህፃን ልጅ ሞቶበት ሲታገስ በአፉም አልሐምዱሊላህ ሲል አላህ አላ ተባረከ ወተዓላ ለመላኢኮች ጀነት ላይ ቤት ስሩ ይላቸዋል። የባሪያዬን ልጁን ወሰዳችሁበት፣ የአብራኩን ክፋይ፣ የስጋውን ቁራጭ ወሰዳችሁ። አዎን፣ ምን አለ አመተገነ አልሐምዱሊላህ አለ። አላህ ባደረገው ነገር ሁሉ ሙእምን ደስተኛ ነው እና የሚሆነው እንግዲያውስጥ ጀነት ላይ ቤት ስሩ ቤቱንም ስሙን በይቱል ሐምድ በሉት የምስጋና ቤት በሉት ይላል። ብላ ያለችው እላለች። በደስታ በድሮት ጊዜ ብዙዎቻችን በምላሳችን ጫፍ እንዲሆን አልሐምዱ ሊላህ እንላለን። ከሰከንዶች በኋላ ብንቀያየር፣ ነገር ግን በችግር በመከራ ጊዜ ከልቡ ሁሌ አልሐምዱ ሊላህ የሚል ኢማኑ ሙሉ የሆነ አላህ የሚገባ እንደሚገባ የሚያውቅ የዱንያ እንጽትኝነት የሚያውቅና የሚረዳ ነው። በቀን አምስት ጊዜ የምንሰግደው ሶላት አንድ ትልቅ መሰረቱ ትልቅ ክፍሉ ሐምድ ነው። ፋቲሓ የሶላት ሩክንና መሰረት፣ ፋቲሓ ያልቀራ ሶላት የለውም ብሎ ነቢ አሰላት ወሰላም፣ ፋቲሓ ውስጥ አልሐምዱሊላህ ረብልዓለሚን ናያ ቆምን ምንቀራው ግዴታ ይሆነን ሱራ እያንዳንዱ ሰጋጅ በፈርጉም ብሱና በቀነም በማታም የሚቀራ ሱራ ሶላት ላይ

ይሄን ያለው ግለሰብ እኔ ያላች ነብይ ሰለላሁ ዐለይሂ ወሰለም፣ ሰላሳ ምናምን መላይካ እኔ ነኝ ምጽፋት እኔ ነኝ እቺን ቃል ወደ ሰማይ ማወጣት ብሎ ሲፎካከር ሲሽቀዳደም አየሁ ብለዋል ነብይ ሰለላሁ ዐለይሂ ወሰለም። ይህ የሆነው አልሐምዱሊላህ አላህ ዘንድ ካለው የላቀ ደረጃ እንዳ ካለው እንዳንጣል አላህን በቅርበት የሚያውቁ መላይኮች የምስጋናን ደረጃ ስለሚያውቁ፣ ሰላሳ ምናምን መላይካ እኔ ነኝ እቺን ቃል መዘግበለት

ዓጅና ተጅ የበዛበት ነው ብላ ዓጅ ማለት ለበይከ አላሁመ ለበይከ ኢነል ሓምደ ወኒዕመተ ለከ ያሉ መጮኽ ማስተጋባት ተልቢያ ማብዛት ነው። ምርጥ ሓጅ ተልቢያ የበዛበት ነው እርድ ያለበት ነው ብላ የሓጅም አንዱ ክፍል ሓጅን ሙሉ የሚያደርግ ዕባዳ አላህን ማመስገን አላህን ማወደስን በሃከዛ ስንተኛ አላህን አመስግነን ነው። ምንተኛው? ከንግልፋችን ስንነቃ አልሐምዱሊላሂ አለዚ አሕያኒ በዐደማ አማተኒ ብለን ነው የምንነሳ። ካሞተኝ በኋላ የቀሰቀሰኝ ሙሉ የሰውነት አካላት ከእንቅልፍ ስንነሳ ስራቸውን እየሰሩ ሳይጎድሉ ሳይታመሙ ተጠብቀው አድረው ስራቸውን እንዲቀጥሉ ያደረገው አላህ ምስጋና ይገባው ነው የምንለው። ስንበላ፣ ስንጠጣ፣ አንዴ ስንጎነጭ፣ አንዴ ስንጎርስ አልሐምዱሊላህ እንድንል አላህ ይወዳል። በልቶ ጠጥቶ አልሓምዱሊላህ ያለ ሰው አላህ ይምራዋል ብሏል ነቢ ሰላት ሰላ። ለራሱ ለሆዱ በልቶ ነገር ግን አልሐምዱሊላህ የሚል ጣፋጭ ቃል ሲጨምርብን መብላት መደዳቱ ወንጀል ያስምራል ብሏል። አላህ ግን ምን ያክል ተወዳጅ ቢሆን አልሓምዱሊላህ ማለት መደዳት፣ በልቶ ጠጥቶ አልሐምዱሊላህ ማለት ወንጀልን የሚያስምረው ዋሃከዳ። አዲስ ልብስ ስንለብስም ነቢያችን ሰላት ወሰላም ቀሚ ይሰሚሁ ተለቢያም ይሁን ጥምጣም ይሁን ሲለብሱ በተለይ አዲስ ሲገዙ ስሙን ጠርተውት ይሄን ልብስ ያለበሰኝ ጌታ አላህ ምስጋና አይገባ ሆነ ያመሰግኑት ነው። ይሄም አላህን ያስደስተዋል። ራስን ዝቅ ማድረግ አላህን ከፍ ማድረግ፣ በእኔ ጉልበት ብልሃት፣ አቅም አይደለም። ይሄን የበላሁት ይሄን የለበስኩት ሱን ያለበሰኝ ሱን ያበላኝ ሱን ያጠጣኝ ኢዕትራፍ ስለሆነ ተውሂድ ስለሆነ። በልተን ለብሰን ስናመሰግኑ አላህ ደስ ይለዋል፣ ወንጀላችንን ይመራል። ስናስነጥስ አልሐምዱ ሊላህ እንድንልት አዘናል ነቢያችን ሰላት ወሰላም። አልሐምዱ ሊላህ ብሎ ማስነጥሱ አልሐምዱ ሊላህ ያለን ሰው ያርሐሙከ አላህ እንድንልት አዘውናል። ማስነጠስ የንቃት ምልክት ነው፣ ከአላህ ነው ተብሏል። ማስነጥስ ሲያስነጥሱ ሙሉ የሰውነት አካል ሊናጉ ሊጎዱ ይችሉ ነበር። ትልቅ መንቀጥቀጥን ነው ሰውነት ላይ የሚያስከትለው ያስከትለው ማስነጥስ በሰላም ማስነጠሱ መጠናቀቁ አካላትን ሳያዛባ ነርቭን ሳይጎዳ አንድ ኒዕማ ነው። ማስነጠስ የንቃት ምልክት፣ ማዛጋት ደግሞ የፈፍላ የመዘናጋት የድብርት ምልክት ነው ከሸይጣን ነው ተብሎ ስለዚህ ሰውነታችን ንቁ ሆኖ እንድናስነጥስ ያደረገን ጌታ አላህ፣ በሰላም ማስነጠሱ እንዲጠናቀቅ ያደረገ ጌታ አላህ ምስጋና ይገባው። እንደነ ታዘና መርከብ ላይ

ከተንሽ ገመድ የጎተተ ወደ ፈለግነው ቦታ እንድንመራው ያገራልን አላህ ምስጋና ይገሩ ኢታ አላህ የተመሰገነ የተወደሰ ነው በራሱ ጊዜ የማያልቅ ጠጋው ለሰው ልጆች ይሰዳል እኛ ማድረግ ምን ይችላል አልহামዱሊላህ ማለት ብቻን አልহামዱሊላህ ካልንም ይጀምራ ወራሱ የሚፈጅን ጉዞ በሰዓታት ካንዳለም ጻፍ ከሌላኛው ዓለም ጫፍ ከስድስት በሰባት በስምንት ሰዓት በአስር ሰት ሰዎች ይጓዛል። ማን ነው ብረትን እሳትን ሰማይ ላይ በሰላም ተጉዞ እንዲያርፍ ያደረገው? አላህም ተባረክ ወማ ኩና ለሁ ሙቅሪን። አላህ ባያገራለን እኛ አንችለውም ነበር። አስር ስድስት ሰባት ስምንት ሰዎችን አምፆ ሊሄድ የሚችል ግመል ህፃን ልጅ ይጎትተዋል። እቃ ተጭኖበት ከአንድ ቦታ ወደ ሌላ ቦታ ይርዝታል። ፈረስም እንደዚሁ ትንሽ ልጓም

እኔን የጠበቀኝ ያዳነኝ አላህ ምስጋና ይገባው። ከብዙ ከፈጠራቸው ፍጥረታት ያስበለጠኝ አላህ ያላቀኝ አላህ ምስጋና ይገባው። ያለ ፊት ለፊቱ ከሚያየው ፈተናና አደጋ አላህ ይጠብቀዋል ብሎ አንነ ሰላት ይሄ ፊት ለፊታችን ያለውን አካል ጉዳት የደረሰበትን አካል ማሸማቀቅ በማያስፈትል መልኩ እሱ ጋ በማይደርስ ድምፅ መሆን አለበት። በደስታም በችግርም ጊዜ አልሐምዱሊላህ እንድንል አስተምሮናል ሸሪዓ። ሁሉ ነገር ተጠናቆ! ሙእሚኖች ስራቱን ተሻግረው! ፋጅሮች ስራቱ ላይ ተንጠባጥበው የእሳት እራት ሆነው የጀነት ምድር ለሙእሚኖች ብቻ በሆነች ጊዜ የዱንያን ጣጣ፣ ድካም፣ ሸክም፣ መከራ ወደ ኋላ ትተው ሙእሚኖች ጀነት ሲገቡ የጀነት መሆናቸውን ሲያረጋግጡ የዘን ዓለም ደስታ መታደላቸውን ሲያውቁ

ቃላችንን ሞላለን። እመኑ ከይረ ስራ ስሩ፣ እስተካከሉ ጀነት አለላችሁ ብሎ ነበር፣ ቃሉን ሞላለን። የስራ መዝገባችን በቀኝ እጃችን ሰደን፣ ፊቶች እየጠቀሩ የእኛን ፊት አብሬ አደረገልን። ስንቶች እሳት ላይ ጀሀነም ላይ እየተንጠባጠቡ በሰላም እንድንሻገር አደረገን፣ ከውርደት ጠበቀን። ሰደቀና ዋዕዳ ቃሉን ሞላለን። መልካም ስራ የሰሩ ሰዎች ምንዳቸው ክፍያቸው ምንኛ ያምራል! ጀነት መግባት ከሳት መዳን፣ ለዚህ የሚሉት ቃል ምንድን ነው? አልሐምዱሊላህ በተነፈሰን ቁጥር ተኝተን በተነሳን ቁጥር በተራመደን ቁጥር በበላን በጠጣን ቁጥር ልጅ በተወለደልን ቁጥር ምንሰጋውን ነገር አላህ ዞር ባደረገልን ቁጥር ምን መኘውን ነገር አላህ ባሳካልን ቁጥር ሁሌም በሁሉም ቦታ በሁሉም ነገር ስለ ሁሉም ነገር አልሐምዱሊላህ ልንል

ጥሩ ነገር ስታገኝ ብቻ ሳይሆን ሁሌ አልሐምዱሊላህ በል። አልሐምዱሊላህ ረብል ዓለሚን አልሐምዱሊላህ ዓላ ኩሊ ሓል በል። ጥሩ ነገር ከሆነ የገጠምህ አላህ መልካሙን ነገር ይጨምርልሃል፣ ያቆየልሃል። ማስወደው ነገር ውስጥ ተገባ አደጋ ችግር ከደረሰብህም አልሐምዱሊላህ በል። አላህ ችግሩን ዞር ያደርግሃል። የእሱ መሆንህን መሆነህን ማረጋገጥህን በተግባር ማሳየትህን አላህ ይፈልጋል። ነቢያችንም ዓለይሂ ሶላቱ ወሰላም ኢነ አፍዶለ ዕባዲላህ የውም አልቅያመት አልሓሚዱን የቅያም ቀን ከአላህ ባሮች ውስጥ ይበልጥ አላህ ዘንድ ተወዳጅ ምርጥ ባሮች ምስጋና የሚያበዙት ናቸው ብላ፣ በሁሉም ሁኔታ ላይ በሁሉም ቦታ ላይ አንድ ጉርሻ ተጎርሶ አንድ የውሃ ተጎንጭቶ ባርያው አላህን ሳያመሰግነው አላህ ይወዳል ብለዋል ነቢያችን ዓለይሂ ሰላቱ ወሰላም። አላህ ተባረከ ወተዓላ ሙስሊሞች ስላደረግን፣ ከኩፍር ከሽርክ ስላዳነን አልሐምዱ ሊላህ። ብዙዎችን ከዙሪያችን የምናያቸው በተለያየ መልኩ እየፈተናቸው፣ አፊያ በማጣት አካል በማጣት በመጉደል ልጅ በማጣት የውስጥ ሰላምን በማጣት እየተፈተኑ እንደ ሁኔታው

እየተቃረበችበት የነበረውን ሙሲባ፣ ስጋት፣ ፍርሃት ዞር ያደረገልን ሀገራችንን ሰላም ያደረገልን አላህ አልሐምዱሊላህ ረቢ ልዓለሚን። የሀገራችን የሰሜኑ አካባቢ ላይ በነበረው ግጭት ምክንያት አድርገው ሀገራችንን መበዝበዝ ይፈልጉ የነበሩ ሰዎችን አሳፍሮ የመለሰልን አላህ ተባረከ ወተዓላ ለሁል ሐምዱ ወሽክሩ አልሐምዱ ሊላህ ረቢ አላህ ተባረከ ወተዓላ ሲመሰገን ይወዳል። ኒዕማ ላይ ኒዕማ ይጨምራል። ሲረሱት ኒዕማውን ሲንቁ ዘም ሲሉት ደግሞ ቁድራውን ያሳያል ችሎታውን ያሳያል። የሌለንን ትንሽ ነገር ሳይሆን ማየት ያለብን ያለንን ብዙ ነገር እያየን አላህን እናመሰግን ይገባል። አንድ እግሩን ያጣ ሁለት እግር የሌለውን እያስታወሰ አልሐምዱሊላህን ይገባል ሁለት እግሩን ያዳ እጅም እግርም የሌለውን እያየ እያሰበ አልሐምዱሊላህ ሊል ሌል ይገባዋል። ብዙ ነገር እየተመሰቃቀለበት እሱ እንደፈለገው መኖር ያልቻለ ንጹሕ አየር እየተነፈሰ በሰላም እየተነፈሰ እየበላ እየጠጣ መፀዳጃ ቤት በሰላም ሄደው እየተመለሰ መኖሩን ብቻ እንደ ትልቅ ኒዕማ በመቁጠር አልሐምዱሊላህ ሊል ሌል ይገባዋል። ሀገራችን ላይ መስጂዶችን በማቃጠል የአጠፋ መልስ በሚመስል መልኩ የሌሎችን እምነት ተቋማትን እያቃጠሉ ሀገርን ወደ ጦርነት ለማስገባት ሲሞከር የነበረውን ፈተና ሙሲባ ያፈሸፈልን አላህ ምስጋና ይገባው። በዚህ ሰበብ ለሞቱ አላህ ተባረከ ወተዓላ ሸሃዳን ይወፍቃቸው፣ ቤታቸውን ጀነት ያደርገው፣ ለቤተሰቦቻቸው ሰብሩን ይስጣቸው። የዚያም ይነስ ለኡማው የሚቆረቆር ለዲን ለመስጅድ ለሙስሊሞች ጉዳይ ተደሪ የሚሆን የመጅልስ ጉዳይ ወደ መጨረሻ ላይ ኡማውን እርስ በርስ ለማባላት እንዲሄድ ማድረግ ሲፈልጉ የነበሩ ሰዎችን አላህ አሳፍሮ የመለሰ ያረጋጋለን አላህ ተባረከ ወተዓላ ምስጋና ይገባው። ሀገራችን በኩፍርና በኸምር እንጂ አትታወቅም እስኪባል ድረስ ብዙ ሰዎች ስለ ሀበሻ ኸምርና ኩፍር እንጂ ሲያወሩ እንዳልነበረው ሀገራችን የተከበረውን የአላህን ተባረከ ወተዓላ ቁርአን የተከበረውን ቁርአን የተሸከሙ ሰዎችን ተቀበላ ለማስተናገድ ለቁርአን ለአዛን ውድድር በመብቃቷ አልሐምዱሊላሂ ረብል ዓለሚን። የተለያዩ ሀገሮች የተለያዩ ዜጎች ጋር ስንገናኝ ሀበሻንን ስንላቸው ከሀበሻ ሙስሊም አለ እንዴ? እኛ እኮ የምናውቀው ኸምር ብቻ ነው፣ መካ መዲና ሳይቀር በኸምር የሚበጠብጡ የሚነጅሱ ሰዎች መሆናቸውን ነው የምናውቀው የሚሉ ነበር። ሀበሻ ለመጀመሪያ ጊዜ ሰሓቦችን የተቀበለች ሀገር መሆኗ፣ ለመጀመሪያ ጊዜ ለነቢ ዐለይሂ ሰላቱ ወሰላም በውክልና ኒካህ ያሰረ ንጉስ ሀገር መሆኗ ተረስቶ፣ ክፉ ብቻ ሸሩ ብቻ ክፍሩ ብቻ እንዲወጣ ሀገር ላይ ያሉ እጅግ በጣም በርካታ አማኞች ምንም አቅም እንደሌላቸው ቦታ እንደሌላቸው ሲወራ ሲነገር ሲንጸባረቅ እንዳልቆየው አላህ ተባረከ ወተዓላ ኢትዮጵያም ላይ ባሮች አሉኝ።